ትላንትና በሰላም አለቀ። ከዚህ በኋላ ፍቅር ይሆናሉ ስንል ደሞ እንደገና ሌላ። ሩታ፣ ምን እያደረግሽ ነው? ምንም ቢሆን እኮ ፍቅረኛሽ ነበር፣ ፍቅረኛሽ ነው፣ ስቲል ትወጅዋለሽ፣ እናውቃለን። ግን ከወንድ ፊት እንደዚህ አይደረግም

ባል ፍቅረኛ እያለ ከሌላ ሰው ጎን ይኮናል? እን እንደዚህ በዚህ ደረጃ ነገር ውስጥ አታስገባኝ። ውጣልኝ! ከዚህ ቤት እወጣለሁ። መጀመሪያ ግን ተረጋጋ ይሄ አብርሃም በጣም ትዕግስተኛ ነው። ምንም ያክል ልታናድደው፣ ልታበሳጨው፣ ልትበቀለው ቢሆንም በዚህ ልክ ወንድ ልጅ አይፈተንም። በዚህ ልክ ወንድ ልጅ አይፈተንም። ሊያዋርደሽ ይችላል። በጥፊ አጣድፎ ሊጥልሽ ይችላል። የሆነ ነገር ሊያደርግሽ ይችላል። ወንድ ልጅ በዚህ ልክ አይደፈርም። አንተ ባዶ ቤት ነው የያዛቸው። ምን ሊመስለው እንደሚችል ምን እያሰበ እንደሆነ እኔ እንጃ። ማንም ምንም ነገር ማድረግ አይችልም። ተረዳኸኝ አይደል? አንድ ነገር ልንገርህ፣ ቤቴ ላይ መተህ አይደለም እንደዚህ ቆሞ ለማውራት ትንሽ እንኳን አፈር መክፈታችንም። ስለዚህ ውጣ፣ እቤቴ ነው ያለው። ይቅርታዊ ሰው ቁጭ ማል ትችላለክ። ሰላም ሰላም! የተወደዳችሁና የተከበራችሁ ህዝበታትና ወገንታት እንደምናላችሁልኝ እንደምንከረማችሁ። እንግዲህ ትላንትና አብርሽና ሩታ እንግዲህ ሩታ አብርሽ እንደምታፈቅረው በግልጽ አይተናል። ነገር ግን ዛሬ ደግሞ ሌላ ትኩሳት ተፈጥሯል። ያው እሱም እንግዲህ ባዶ ቤት አይዛክና ሩታ አብረው ነበሩ። አብርሽ ይመጣል እና ምን እንደሚፈጠር አብረን እናያለን ማለት ነው። ቤተሰቦች እግዚአብሔር ይመስገን። እንግዲህ ዛሬ በሌላ በአዲስ ቪዲዮ መጥቼ ላችኋለሁ። ዛሬ የመጣሁበት ትልቅ ምክንያት እንግዳ ቤት ጋብዣለሁ። ዛሬ ያው ቆንጆ ታይም እናሳልፋለን ብዬ የጋበዝኩት እንግዳ አለ ማለት ነው። ምን ቆንጆ ታይም ነው አባወረው በሌለበት ሌላው እንደመጣ ይሄ ምን አሪፍ እና ከዛ እንግዳ ጋር ጥሩ ጊዜ ጥሩ ቆይታ ጥሩ ታይም እንደምናሳልፍ ባለሙሉ ተስፋ ነኝ። በእርግጥ እናንተ ያው ታውቁታላችሁ። ይህን ለእናንተ ምድረው እንትን ማለት እንቆቅልሽ ማድረግ አይጠበቅብኝም ምክንያቱም ግልጽ ስለሆነ፣ በቃ ይሳቅ ነው የሚመጣው። ስለዚህ እንግዲህ አብርሽን እንትን ማለት ነው መጠበቅ ነው ምን ሊል እንደሚችል ተናድጃ አይደለም፣ እንደውም ኢንጆይ እያደረኩኝ ነው እያሳየውት የነበረው። ስለዚህ በእጥፍ ተበቂ ከሆነ ብዬ አስባለሁ። ይህንን ነገር ማለት አልፈልግም። ትገብቶሻላ የያዛችሁት ፍቅር ትዳር ወደፊት ደግሞ ልጆች ነው። ይህን ሲያዩት ወደፊት ልጆቻችሁ ምን ሊሰማቸው እንደሚችሉ አስቢ። እዛውን ድጋ እዚውን ድጋ እዚኛው ጋ እዚኛው ጋ ሆኗል። ወደፊት ለሚፈጠረው ነገር እንዴት ነው ተጠያቂ ሄደላችሁም እናንተ ማለት ያው ተበቂ ያለው ምናምን ይሄ በቀል ምናምን ባያስደስተኝም፣ ግን ደግሞ ብቻይን ታምሜ፣ ብቻይን ተናድጄ፣ ብቻይን ተከፍቼ አልቀርም ብዬ ነው በደንብ አርጌ ጨዋታውን የተጫወትኩት ማለት ነው። ስለዚህ ጌሙን አሸንፍ ያለው ዛሬ ደግሞ የመጨረሻ ቀኔ ነው ማለት ይሄ በቀል ምናምን ምናምን ያልኩትን ነገሮች ማበቃበት በደንብ አድርጌ እሱን የምበቀልበት አብርሽም ማለት ነው። ያው ሰዎች ምንድን ነው ማለት ሴት ልጅ በዚህ ልክ ራሷን ሰዓቱ ደርሷል። የሚመጣበት ሰዓት ከይሳቅ ጋር ብዙ ሰዓት እናሳልፋለን ምናምና ብያለሁኝ እንደነገርኳችሁ፣ ሲመጣ ደግሞ በጣም ብዙ ስሜቶች እንደሚያሳይ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። በዚህ ደግሞ ይሰው፣ እስከዛ ድረስ ሰፖርት ስላለ እንዳይገለው ፍሪ። ይሄ ልጅ የሆነ ቢሞት ወይ ደግሞ ቢቀበር እዚህ ጋር ያለ ነው። ሰዎች ተጠያቂ አይደለንም፣ ምክንያቱም አብርሃም ሲናደድ የሆኑ ልኮች አሉ። ከዛ ሲያልፍ ምን ሊፈጠር እንደሚችል እንጃ አንቺ ነሽ። ችግር የለውም። ምን የሚፈጠር ነገር ለመውረድ አንድ እንደሚሄድ እኮ ያውቃል። ስለዚህ በዚህ ቀን ነው በዛ ቀን ነው የሚሄደው ብዬ ማብራራት አይጠበቅብኝም። እና እሱን ተሆና በቃ፣ ካሁን በኋላ በደንብ መቀጠል አለበት ስትሮንግ የሆነ ጓደኝነታችን አይመስልህም? በደንብ እሱ በጣም የእኔም ጉጉቴ ምናምን ነው። ብዙ ነገር እነግራቸዋለሁ። እኔም አንተም ካሁን በኋላ የዩትብ ቻናል አለን ሁለታችንም ስለዚህ በደንብ በዛ ቪዲዮ እንሰራላቸዋለን ብያቸዋለሁ። ሁሉንም ነገር እዛ እናሳያቸዋለን፣ ስንዝናና የሚሆን ስንሰራ የሚሆን እንጆይ ስናደርግ ወይም ደሞ ደው ሀገር ስንጎበኝም የትኛውንም ነገር በቃ ከእነሱ ጋር ሆኗል አንድ ላይ ፍላ ማድረግ ያለው እንግዲህ እንደዛ ነው። አዎ፣ በዚህ ደስተኛ ጋኑን እንዲቆልፈን ቁልፉን ጣል ነው ነው በቃ ተቆራኝቷል። ተቆራ ቁልፉን ኬፍ ነው የሚመጣው። ነው እንዴት ነው የሚያስቡት? ወንድሜ ከሌላ ቤት ነው እኮ አልገባኝ። አባቴ መጥቷል። እንግዲህ አባቴ፣ ቤትህ እኮ አይደለም ያለው ወይ ደግሞ እናተ ቤት አይደለም ያለው የሰው እንዲህ አትደንግጥ። እኔ የአብርሃም ፊት ነው በዚህ ሰዓት ማየት የምፈልገው እባክህ። ይሆናል እንጂ፣ ዝም አልክ ጭራሽ። ቤት አመጣሽው። ምነው ችግር አለ አለ ወይ? ምን ማለት ነው? ችግር ወይ ምን ችግር? ምን ያልኩት እኮ ያልኩት ምን ችግር አለው? አንተ ላስ እንደተባልክ ምን ማለት ነው? አንተ ባለፈው በግ ነበር እንዴ ጊዜ የመጣኸው ይሄ ይደገምልኝ። እኔን ያልኩት እኮ እኔን ያልኩት ምን ችግር አለው? አንተ እንደተባልክ ነበር በግ ነህ እንዴ? እንዴ ምን ማለት ነው? አንተ ባለፈው በግ ነበር እ እየሰማሽ ነው መሄዱን። ይሄዳል፣ ግን ደግሞ በደንብ እንጂ ያድርጎ ነው የሄደው። የራሱ አንድ ድፍረት ነው። ከታወቀሽ ለአንቺ ራሱ ድፍረት ነው። እኔ ቤት ውስጥ እያ በጣም ያለፈ ነገር እኮን እየሰራሽ ያለሽው ሩታ። እንዲ ይህ ባልሽ ነው። እዚህ ጋ የቆሙ እና ቤቱ የእሱ ነው የእሱና የአንቺ ብቻ ላይክ። ሌላ ሰው ሲመጣ አብሮሽ ወሰናችሁ አስባችሁ ነው እንጂ ይዛችሁ የምትመጡት አይደረግም። ያለውን ወንድ ይዞ መምጣት በራሱ ትልቅ ድፍረት እንደሆነ ማወቅ አለብሽ። አመመኝ ስላለች እኮ ነው የመጣሁት፣ አሞኛል ስላለች ነው። በጣም እናመሰግናለን። መውጣት ትችላለህ፣ ችግር የለውም። ያንተ ምስጋና ይቆይ፣ ነገር ልናገር አልችልም። በእርግጥ ግን ያንተ ምስጋና ይቆየንና ምን ነገር ስትሆን ማየት ስለማልፈልግ አመመኝ። እየሰማኸኝ ነው? አመሰግናለሁ በጣም ስለምታስብልኝ። ግን እንደዚህ ነው መውጣት ያለብን እንደ ውሻ

ማብረድ ነው እንጂ ያለብሽ አንቺ። ስነስርዓት ነው ያዝ። አንተ ራሱ ስነስርዓት ነው ያዝ። ለምትናደዳለን በጣም እየተናደርክ ነው እያላበህ ነው ምናምን ተረጋጋ። ኧረ እንደዚህ መናደድ አይጠበቅብህም። ተው፣ በዚህ እድሜ የደም ግፍ እኮ። ይህ በቀል አይደለም ይጣለው ግን አለ የስላም ማለት ነው። እሷንም ባታስቸግረው ደስ ይለኛል። ይቅርታ ቤት ስለመጣሁ እኔም በመጀመሪያ ደረጃ እሷን ካሰብክ ማለት ነው፣ እዚህ ቤት ውስጥ ሳይሆን ውጭ ላይ ማግኘት ትችል ነበር። አሟታል ብሎ እኮ እንደዚህ እያደረገ ነው። ምን ሆነ ነው? አይዛክ ባሏ እኮ ነው፣ እዚህ ጋር ፊት ለፊት እኮ ያለው ባሏ ነው። ወንድሟ አይደለም ወይ ደግሞ ያክስቷ ልጅ ወይ ደግሞ ቤስት ፍሬንዱ አይደለም። አሁን ደህና ሆንኩ። ምንድን ነው አሁን ደህና እምትሆኝ ሩታ? ችግር የለም ተሻለሽም አልተሻለሽም አሁን ከዚህ ቤት ውጣለኝ አብርሃም፣ ታማለች ታየም ወንድ ልጅ ልክ ከሚፈተነውም በላይ ይሄ ልጅ እየተፈተነ ነው። ስለዚህ ከዚህ በኋላ የሚያደርገው ማንኛውም እርምጃ እደግፋለሁ እኔ

እንደዚህ ሆናችሁ ለለቂያችሁ ለውጣችሁ፣ እኔ ቀስ ብለህ መጀመሪያ ተረጋግተህ፣ ምን ሲቀጥል ደግሞ የመጣው ዝም ብሎ ሊወጣ አይደለም፣ መረብ ምሳበልቶ ሻይ ጠጥቶ ወይ ቡና ጠጥቶ ነው መሄደው። ዝም ብሎ ሊወጣ አይደለም፣ መሳበልቶ ሻይ ጾመኛ አይደል እንዴ አይዛክ፣ ምን ማለት ነው? ምሳ በልቶ እስኪ። ሲቀጥል ደግሞ የመጣው ዝም ብሎ ሊወጣ አይደለም፣ መደብ ምሳ በልቶ ሻይ ጠጥቶ ወይ ቡና ጠጥቶ በደንብ ተዝናንቶ ምናምን ምናምን ነው መሄደው። እሺ፣ አይሄድም፣ አይሄድም። አንተ የፈለግከውን ነገር ማድረግ ትችላለህ አይደል? እዚህ ቤት እኔም የፈለግኩትን ነገር የማድረግ መብት አለቅ፣ ወንድሜ። ይሄ አሁን ያለንበት ወር የሁለታችንም፣ የሙስሊሙም፣ የክርስቲያኑም የጾም ወቅት ነው። ስለዚህ ሰዎች ማስታረቅ እንጂ ማጣላት አይደለም ያለብህ። በዚህ መንገድ ሰው አይታረቅም እ ሩታ ግን ልታሳስችኝ ነው። ስነ ስርዓትሽን ያዥ እያልኩሽ ነው። እንደፈለግሽም አፍሽን አትክፈች። አንዳንድ ጊዜ ለሁሉም ነገር ልካለሁ። ገባሽ አይደል? ልካለሁ። እኔ አፌን ስከፍት ግን አንተ በተግባርህ የከፈትካቸው ነገሮች እንዴት ናቸው? ጥሩ ናቸው። በጣም ደስ አትፈታተኝ ወእኔላለ። አራት ቀን ነው ደግሞ ይቀረን። እሺ ለሰው ልጅ ማስታወስ ያስፈልገዋል። አሁንም ላስታውስን፣ ራስህ ላይ ሌላ ጣጣ እንዳትመስ፣ ምንም ነገር እንዳትፈጥር፣ ሰማኝ አለህ ቤትህ ምናምን ቤት የምትለው ግንብ እና ምናምን ምናምን ሊ የሚችለው ተረዳኸኝ፣ አሳቤን አለ። እዚህ ውስጥ የተቀመጠችው እሷ ግን ምንም ነገር ልታደርግ አትችልም። ግን የተማራት መስልም ሲያዩክ፣ በይ የሰውዬ ደህና ሁንልኝ፣ እደውልልሻለሁ። ደላላንቱን መጨረሻ። በይ የሰውዬ ደህና ሁንልኝ፣ ደውላ አለው። ደላላ እንትን መጨረሻውን አሳያለው። መልካም ስሙ ምንም ቤስት ፍሬንድ ቢሆን ምንም አይነት ጓደኛ ቢሆን፣ ኧረ አይደረግም። በፍፁም ራሱን ጠብቂ። ምንም አይነት ነገር ከተፈጠረ ጩሂ፣ ጎረቤት ምናምን ሊደርስ፣ ምንም ሊፈጠር አይችልም። ታች ዘመኞቹን እነግራቸዋለሁ። እንትን በይ ምንድን ነው እንደዚህ ያደረገ? ምነው እንዲህ የሚያናድድ ምን ሆነህ ነው እንደዚህ የምትናደደው? አይ በዚህ ልክ ትናደዳለብኝ ብለ አልጠበቅኩም። ነው በሰላም የምትናደድከው ለምን አይኖርሽም? ነው ወይስ ምን ምን ውስጥ አንተ ስነስርአት መጀመሪያ እንዴት እንደሆነ በቅና ለምን ትልቅ ንቀት እያሳየሽኝ ነው? አንቺ ባልሽ እኮ ነው፣ እባክሽ። ይህን ያክል መናናቁ እንትን ማለት ይገርም። በጣም ተጫዋች ነው እባክሽ። በጣም ብዙ ጨዋታ እና ቀልድ ትወዳለህ። ዛሬም እየቀለድኩ እየመሰለሽ ነው። አረ እስከዛሬ ስታደርገው የነበረው ነገር በሙሉ ትክክል ነው ማለት ነው። ስለዚህ አንተ ከበድን ጋር ነዋ መግባብ የምችለው። ለነገሩ ሰው ከሚመስለው ጋር እኮ ነው። በዚህ ልክ መነጋገር በጣም ሄደ። በጣም የሚደብር ነገር ነው። እንሂድ እናናግራቸው፣ እነሱ መልስ ይሰጡል።